አረቦች ምን ይላሉ? ኩል ሚሸበክ ሚሻማትት ለበክ ዛሬ ቆንጆ የሙሸብክ አሰራር ይዤላችሁ መጥቻለሁ። ኦሪጂናል የሙሸብክ አሰራር፣ ሁሉ ማቴሪያል ደግሞ እኛ ሀገር ውስጥ አለ። ሙሸብክ ድሬዳዋ ላይ ይታወቃል፣ ብዙ ቦታ ይታወቃል። ዛሬ አሰራሩን አሳያችኋለሁ። ይሄ የውጩ ሰልሞሊና ነው በጣሳ የሚመጣው። ይሄ ደግሞ የሀገር ውስጥ ነው። ይኸኛው ትንሽ ወፈር ያለ ነው፣ ያ ውጩ ደግሞ ትንሽ ደቀቅ ያለ ነው። ከሁለቱም አንድ አንድ ኩባያ አርጌ ነው ደባልቅ የምሰራው፣ ከሀገር ውስጥ አንድ ኩባያ፣ ከውጩ አንድ ኩባያ። እዚጋ የውጩ ምን እንዳይመስል ምስል ላይ ያስቀምጥላችኋለሁ። ገዛ ኩማሽ ኩባያ ፍርኖ ዱቄት አድርገን እንደዚህ በደንብ እንደባልቀዋለን። ሩብ የሚሆን ደግሞ ዘይት አድርገን በደንብ ውስጡ እስኪወገባ ድረስ እያሸንን በደንብ ማደባለቅ አለብን። ውስጡ ድረስ በደንብ ዘይት መግባት አለበት፣ ሁሉም ጋር መዳረስ። ከዛ በኋላ ሁለት ሾርባ ማንኪያ ስኳር አድርገን እርጎ ደግሞ አንዱ ሁለተኛ እናደረገበታለን። እርጎ እንደ እርሾ ያገለግላል፣ ግን እርሾም ጨምርበታለኝ። እርጎን ከጨመርኩ በኋላ እርሾ ደግሞ አንድ ማንኪያ የሚሆን ያላነሰም ያልበዛም እናረጋለን። ትንሽዬ ደግሞ ጨው እናረጋለን። ምንም አይነት ጣፋጭ ስሰሩ ትንሽዬ ጨው ማረጋት ትርሶ ያጣፍጠዋል። ከዛ ፔኪንግ ፓውደር አድርጌ ያለውን የምጠቀመው ፔኪንግ ፓውደር ይሄን ነው። እናንተ ማንኛውም የካርቶን መጠቀም ትችላላችሁ። ለሁለት ኩባያ ስሚድ ወይም ሰልሞኒና አንድ ኩባያ ከግማሽ ወይም ከሩብ የሚሆን እያያቸው ወተት ታደርጉበታላችሁ። እኔ ስለ አበዛውበት ወተት ትንሽ ደግሞ ሰልሞኒና ጨምርበታለ ወይ ትንሽም ዱቄት አድርጌ ውፍረቱ እስከሚመጣል ድረስ በደንብ ውህዱን አደባልቀዋለሁ። እንደ ፍርኖ ድቄ ሰልሞነ በጣም ደቃቅ ስላልሆነ ሻከር ያለ ስለሆነ ውስጡ እንዲዋሀድ በደንብ መቦካትና በቂ ወተት ሊኖረው ይገባል። እንደዚህ አድጌ አብኩቼ ሸፍኜ ለ30 ደቂቃ ያህል ተወዋለውኝ። ውፍረቱ እንደዚህ መሆን አለበት ማለት ነው። ከዛ ለእሱ ደግሞ ሲራፕ አዘጋጃለውኝ። ስኳር ተወጃለሽ ብላችኋል። ሁሉም ጣፋጭ ነገር ግን በስኳር ስለሆነ የሚሰራው፣ ሁለት ኩባያ ስኳር እና አንድ ኩባያ ከሩብ የሚሆን ውሃ አርጌ ሎሚ ጭማቂ አርጌ የሎሚ ስላይስ ደግሞ አርጌ እጥደዋለሁ ለአንድ አስር ደቂቃ። እናንተ ያመሰላችሁ ውፍረቱን መቆጣጠር አለባችሁ። ትንሽ ያዝ ማለት አለበት። እንደ ውሃ ቀጭን መሆን የለበትም። ልክ ያዝ ሲል አውጥታችሁ እንዲቀዘቅዝ በሌላ ጎድጓዳ ሳህን ብትገለብጡት ቀላል ዘዴ ይሆናል። ምክንያቱም እንደዚ አድርጌ ጎድጓዳ ሳኒ ላይ ከገለበጥኩኝ በኋላ የቦኮውን ሰልሞኒን እንደዚህ አድርጌ በደንብ ከውስጥ ያለውን አየር አወጣለታለሁኝ። መለስ መለስ እያደረግን አየሩ መውጣት አለበት፣ ለመስራት እንዲመች። እንደምታዩት በደንብ ቦክቶልኛል። ዘይቴን አረኩኝ። ሁሉ የምጠብስበትን የጣፋጭ ዘይት ለብቻው ነው ማስቀምጠው። ለኩሽ ሳቴ በዚህ በእንጨት ቼክ አርጓለሁ። ግለቱ በጣም ከጋለ ቶሎ ስለሚቃጠል መካከለኛ አርገን የእሳቱን መጠን ውጤታችንን ደግሞ በእንደዚህ አይነት የክሬም መስሪያ ላስቲክ ውስጥ አድርገን ሞክረን አዘጋጅተን ወደ መስራቱ እንገባለን። እንዲህ ያደረግን በክብ ክብ እያደረግን በፍጥነት እንደ እንጀራ ማዞር ነው ማለት ነው። ፍጥነት ያስፈልጓል። እንዲያያዝ ደግሞ ጎን ለጎን መሆን አለበት። ከዚህ የበለጠ መጥበሻ ብትጠቀሙ ለመስራት ይመቻል። እኔ ባለኝ መጥበሻን እየተጠቀሙ ያለሁትኝ። እንዲያገላብጠን ካበሰልን በኋላ ዘይቱን አንጠፍጥፈን ወዲያውኑ ሲራፕ ውስጥ ነው መግባት ያለበት። ሲራፑ ደግሞ የቀዘቀዘ መሆን አለበት እጥሩ ማለት ነው። ከጥሩ አውጥተን ደግሞ ሳህናችን ላይ እንደዚህ የረግን እየደረደርን የሚቀጥለውን ደግሞ ቶሎ በፍጥነት ዘይቱ ሳይግልብን እየሰራን እያበሰልን እናወጣለን። እስቲ ትንሽ እዩት። እኔ አንድ ተለቅ ያለ ስለፈለኩኝ ተለቅ ያለ እንደዚህ አድርጌ ጋግሬ አወጣውኝ። ይሄ ቆንጆ ከለር ጎልደን ብራውን ሆኖ ወጥቶልኛል። ወዲያውኑ ሲራፕ ውስጥ አድርጌ እያወጣው ደረድራለሁ። ሌሎችንም እንደዚህ እያረኩን የሰራውትኝ ነጣ ያለ ደግሞ ለማድረግ ከፈለጋችሁ እንደዚህኛው ነጣ ያለ ጠብሳችሁ መጠቀም ትችላላችሁ። ጠንካር ማይልም ለጥርስ ይመቻል። እንደዚህ እያረኩኝ ጨርሼ ሁሉንም ደረደርኳቸው። እነዚህን ሁሉ ግብአቶች እኛ ሀገር ውስጥ ስለምታገኙ ይሄንን ለረመዳን ቆንጆ የሆነ ሬሲፒ ነው።